ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ ሚያዚያ 18 2017 ዓ.ም ዕለታዊ ዘገባዎችና መረጃዎችን ይዤ መጥቻለሁ። መረጃና ዘገባዎችን ወደ እናንተ እያደረስኩ አብሬያችሁን ቆየው በለጠ ካሳ ነኝ። እናንተ ማብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በዕለተ ቅዳሜ በሚተላለፈው መረጃችን በተለያዩ አካባቢዎች ያሉ አሁን አሁን ሁኔታዎችን በዝርዝር አካትቻለሁ። በተለያዩ አካባቢዎች እንግዲህ ከ24 ሰዓት መረጃዎች መካከል በዋናነት በርካታ የመንግስት ኃይሎች ከስምሪት ቀጠናዎቻቸው እየወጡ ነው። አንዳንድ ቦታዎች እንግዲህ በብዙ ስሮች የሚቆጠሩ የሚሊሻ አባላት እየተናዱ ወደ ፋኖ እየተቀላቀሉ ነው። ጉዳዩ አስደንጋጭ ነዋል። የአድማ ብተና አባላትም እና አዛዦቻቸው እንደዚሁ ወደ ፋኖ እየተቀላቀሉ ነው የሚሉ መረጃዎችን በብዛት በተለያዩ አካባቢዎች ይዣለሁ። እንዲሁም ደግሞ በተለያዩ አካባቢዎች ያለውን አውደውጊያዎች በተመለከተ ዝርዝር መረጃዎችን ከቦታዎቹ አጠናቅሬያለሁ። እነዚህን እየተከታተላችሁ አብራችሁ እንድትቆዩ በአክብሮት የምጋብዛችሁ ይሆናል። ከዚህ ጋር በተያያዘም እንደዚሁ የአዲስ አበባ በተለይ የሰላምና ጸጥታ ጉዳይን በተመለከተ የአሜሪካ ኤምባሲ ያወጣው የጉዞ ማስጠንቀቂያ እና ያስነሳውን አጠቃላይ ጉዳይ ብልጽግና ውስጥ የተፈጠረውን መደናገር በተመለከተ እንደዚሁ ተጨማሪ መረጃዎች አሉኝ። እነዚህና ሌሎች መረጃዎችን ወደ እናንተ አደርሳለሁ። እናንተም እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። አሁን እንግዲህ ወደ መረጃዎቹ ነው የምሄደው። ወደ መረጃዎች ሲሄድ ሁለት የላካችሁልኝ ጥቆማ መረጃዎች አሉ። ወደ መረጃና ወደ ዜና ቀይሬያቸዋለሁ ወደ እናንተ አደርሳለሁ። የመጀመሪያው ወልዲያ አካባቢ የላካችሁ ጥቆማ ነው። በወልዲያ ከተማ ለቤት መስሪያ ተብሎ የተጠራቀመ የቁጠባ ገንዘብ በማህበራት በኩል ማለት ነው፣ በመንግስት ሊወሰድ ነው የሚል ቅሬታ ነው ያቀረባችሁት። 2006 ጀምሮ ገንዘብ እየቆጠባችሁ እንደሆነና ላለፉት 12 ዓመታት በርካታ ነዋሪዎች በቤት መስሪያ ቦታ ጥያቄ በህብረት ስራ ማህበር ተደራጅተው እየጠበቁ ነው የሚገኙ። ሰሞኑን የተሰማው ነገር ግን አስደንጋጭ እንደሆነባችሁ ነው እየገለጻችሁት በ ቤት ስራ ማህበራቶቹ የጋራ ህብረት ስራ ማህበር መስርተው ነው የሚገኙት። በእነዚህ ውስጥ እንግዲህ የማህበራቱ የስራ አስፈጻሚ አባላት ከአካባቢ የብልጽግና ባለስልጣናት ጋር እየተነጋገሩ ነው። ይህም ገንዘባችን ለመንግስት ለመስጠት ነው እየተነጋገሩ ያሉት። ይሄ ከፍተኛ የሆነ ድንጋጤ ውስጥ ከቶናል። ገንዘባችን ሊወሰድ ይችላል የሚል ፍርሃት እንዳላችሁ እና ይህንም የሚመለከተውን አካል ጠይቀህ ዘገባ ብትሰራልን የሚል ነው። ከዚህ ጋር በተያያዘ እንግዲህ በጉዳዩ ላይ ለማነጋገር የተቻለ ባለስልጣን የለም። ሁኔታው ግን ባለፈው ኮምቦልቻ ከተፈጸመው ጋር ተመሳሳይ ነው። የማህበሩ አባላት የቆጠቡትን ገንዘብ ለመንግስት መንግስት ይፈልገዋል ተብለዋል። አመራሮቹ አባላቱን አሳምነው ገንዘቡን ለመንግስት ለብልጽግና መንግስት እንዲያበድሩ ነው እየተጠየቀው። አመራሮቹ አባላቶችን ሰብስበው እንዲያሳምኑ ታዘዋል ተብለዋል። መንግስት ከፍተኛ የገንዘብ እጥረት ገጥሞታል። ስለዚህ ከማህበራቱ ከወልዲያ ለቤት ስራ ማህበር ከተደራጁ ነዋሪዎች ላይ 200 ሚሊዮን ብር ለሚቀጥለው ለግንቦት እና ለሰኔ እንዲሁም ደግሞ ለሚያዝያ ወጪዎች አበድሩ ነው ያለው። ይህንን በተመለከተ እንግዲህ የህብረት ስራ ማህበራቱ አመራሮች ከብልጽግና ባለስልጣናት ጋር በተለያዩ ጉዳዮችም ጭምር በጥቅም ጉዳዮች በመነጋገር የአባላቱን ገንዘብ ለብልጽግና ለማበደር አባላቱን ስብሰባ ሊጠሩ መሆናቸውን ነው የገለጻችሁት። በዚህ በኩል እንግዲህ ባለፈውን ኮምቦልቻ ተመሳሳይ ጉዳይ ነበረ። የከተማ አስተዳደሩ 100 ሚሊዮን ብር ከህብረት ስራ ማህበራት ቤት ለመበደር ጥያቄ አቅርቦ ነበር። ገንዘቡን እንግዲህ እስካሁን ወደ አካውንቱ ስለመተላለፉ የታወቀ ጉዳይ የለም። አሁን በተለያዩ አካባቢዎች ያጋጠመውን ከፍተኛ የሆነ የገንዘብ እጥረት ተከትሎ በተለያዩ ትንሽ የህብረተሰብ የጋራ የማህበራት እንዲሁም ደግሞ የመንግስት ካዝናዎች ጭምር የሚገኝ ገንዘብ እየተሰበሰበ ነው የሚገኘው በብልጽግና በኩል የቤስራ ህብረት ማህበራትም እንግዲህ በዚህ መንገድ አስፈላጊውን ህግና ደንብ ሁኔታዎችን እንድትከታተሉ ነው ጥሪ ማቅረብ ቢቻለው ምላሽ የሚሰጥ ባለስልጣን ካለ በጉዳዩ ላይ ጥያቄያችሁና ቅሬታችሁን ለማቅረብ ዝግጁ ነኝ። ሌላው በርካታ አድማጅ ተመልካቾች የላካችሁት ጥቆማለ ይህም ወደ መረጃ ተቀይሯል። የብልጽግና ባለስልጣናት ዝርፊያ ለመደበቅ እየተሯሯጡ ይገኛሉ ነው የተባለው። ጦርነቱን ተከትሎ በአማራ ክልል ከክልሉ ከቀበሌ ከክልል እስከ ቀበሌ ባሉ መዋቅሮች ከፍተኛ የሆነ የህዝብ ገንዘብ ተዘርፏል። ለልዩ ወጪ በሚል በርካታ ገንዘብ እየወጣ አልተወራረደም። ለሚሊሻ በል በሚል በርካታ ገንዘብ እንደዚሁ ተሰራጅቷል። እሱ ማድራሻው አይታወቅም። ለመከላከያ ድጋፍ በሚልም እንደዚሁ በየጊዜው ከመንግስት ካዝና ከፍተኛ ገንዘብ ወጥቷል። ለአመራሩ ለዘመቻ እንዲሁም ደግሞ ለልዩ ልዩ የኮሚቴና የትብብር ስምሪት ስራዎች በሚል በርካታ ገንዘብ ነው ከክልሉ ጀምሮ እስከ ወረዳና ቀበሌ ድረስ እየወጣው ይህ ገንዘብ አሁን አልተወራረደም። ወደ የት እንደደረሰም የታወቀ ነገር የለም። አብዛኛው ገንዘብ ይህን አጋጣሚ በመጠቀም በብልጽግና ካድሬዎች ተዘርፈዋል ነው እየተባለው። ከጥሬ ገንዘብ ባሻገር በመንግስትም እንደዚሁ መንግስት ወድቋል በሚል መረጃ እና በዚህ ለመሸሽ በሚደረግ እንቅስቃሴ ሀሰተኛ ሰነዶች ጭምር እየተዘጋጁ የከተማ መሬት ተቸብችቧል። የልማት ድርጅቶች ሳይቀር ጭምር በዚህ ገንዘባቸው ተወስዷል። የወል መሬት፣ የከተማ መሬት፣ የገበሬ መሬት በከተማ ዙሪያ የሚሸጡ ህገወጥ ሰነዶች እየተዘጋጁ ተሽጧል ነው የተባለው። የአልማ ገንዘብ ጭምር ሳይቀር አልማ፣ እንግዲህ የአማራ ልማት ማህበር ከመንግስት ሰራተኞች እና ከአርሶአደሮች የሚሰበሰብ ጥቂት ገንዘብ እየተሰባሰበ ለልማት ይውላል የተባለ ገንዘብ ጭምር አሁን ባለው ጦርነት ያለ ኦዲት ጠፍቷል ነው የተባለው። ይህንን እያደረጉ የወረዳ ባለስልጣናት ደግሞ ሰነዶችን ያጠፋሉ፣ ቢሮዎችን ያቃጥላሉ፣ ቢሮዎችን ይዘርፋሉ፣ ያወድማሉ። ይህንን ፋኖ አድርጎታል ለማለት እና ለህዝቡም ይህንን ነው ምላሽ እየሰጡ የሚገኙት። ሰሞኑ እንግዲህ በተለያዩ ከተሞች የመንግስት ቢሮዎች እንዲቃጠሉ ተደርገዋል። ይሄ ጉዳይ ክትትል ያስፈልገዋል ነው እየተባለው በዚህ እንግዲህ በየትኛውም ጊዜ የህዝብ ገንዘብ የመንግስት ገንዘብ ዘርፎ ማምለጥ የማይቻል መሆኑን ሁሉንም ጉዳይ ህዝቡ እየተከታተለ መሆኑን ሊያውቁት ይገባል ተብሏል። በዚህ ዝርፊያ ህገወጥ ድርጊትም የመከላከያ እንዲሁም ደግሞ ሌሎች የጸጥታ አመራሮችም እጃቸው አለበት። በተለይ መሬት ሽያጮች ጋር በተያያዘ የተባለው የክልሉ ኮማንድ ፖስት መሪዎች እንደዚሁ ኦዲተሮች ጭምር ኦዲተሮች ጭምር በጀነራሎች ማስጠንቀቂያ ተሰጥቷቸዋል። የኦዲት ስራዎችን እንዳያቀርቡ ጭምር ታዘው የኦዲት ስራ እንዲያቋርጡ ተደርገዋልም ሲሉ እንግዲህ የመረጃ ምንጮች ገልጸዋል። በዚህ በኩል እንግዲህ ከጦርነቱ ጋር በተያያዘ የብልጽግና ባለስልጣናት ወታደራዊና እና የሲቪል ባለስልጣናት ይህንን ዝርፊያ እየፈጸሙ መሆኑ ሊታወቅ ይገባል። ሰነዶችንም እያጠፉ ነው። ሆኖም ግን ከህዝብ የተደበቀ ጉዳይ አይደለም ነው እየተባለው ወደ ሌሎች መረጃዎች ሄዳለው። ወደ ችሎት መረጃዎች ነው የሚሄደው በዶክተር ወንዶሰን አሰፋ መዝገብ የተከሰሱ 23 ተጠርጣሪዎች ላይ የአሁን ምስክር ማሰማት ሂደቱ ቀጥሏል። ዶክተር ወንዶሰን አሰፋን ጨምሮ ሌሎቹ ጋዜጠኞችና ፖለቲከኞች የሚገኙበት ችሎት ነው ይሄ። በዚህ ውስጥ የሚገኙትን ለማስታወስ ያክል ዶክተር ወንዶሰን አሰፋ፣ ጋዜጠኛ መምህር መስከረም አበራ፣ ዶክተር መሰረት ቀለም ወርቅ፣ ፕሮፌሰር ማረጉ ቢበይን፣ ዶክተር ሲሳው ግቸው፣ ጠበቃና የሰው መብት ተከራካሪ አለልኝ ምረቱ፣ ጋዜጠኛ ዳዊት በጋሻው፣ ጋዜጠኛ ገነት አስማማው፣ ጋዜጠኛ ጎዜ ሲሳይ፣ መንበር አለሙ፣ ዶክተር ግብረአለሙ ተስፋዬ፣ መኩሪያ ታደሰ ወዳጅ ነው፣ ሀብታሙ ዳኘ፣ ቢሰጥ ተረፈ፣ ዳዊት ባቡ፣ ማስረሻ ነው፣ ቴዎድሮስ ተሾመ፣ ሞላልኝ ሲሳይ፣ አብርሃም ጌትነት፣ አንደበት ተሻገር፣ ሲሳይ መልካሙ። እነዚህ ናቸው እንግዲህ ፍርድ ቤት ቀርበው እስከ ሚያዚ 22 ድረስ ምስክር እየተሰማባቸው የሚገኙት በትላንትና ሁለት በእነ ዶክተር ወንዶ ሰናሰፋ ክስ ላይ ከሰሜን ሸዋ መንዝጌራ መሀል ሜዳ የመጡ የቀድሞ የአማራ ክልል የብልጽግና ከፍተኛ ባለስልጣን የአቶ ግርማ የሽጥላ ወንድም ሀይሌ ሽጥላ እና ሌላ ምስክር ቀርበው ችሎት ላይ ተናግረዋል ነው የተባለው። ከዛ በፊት ዶክተር መሰረት ቀለመ ወርቅ በጤና እክል ምክንያት ችሎቱን በተከታታይ እየቀረበ እየተከታተለ አይደለም ነው የተባለው። ዶክተር መሰረት ቀለመወርቅ ወርቅ እንግዲህ በፊት ከነበረው ትግል ጀምሮ ከኢሃፓ ዘመን ጀምሮ አሁን እየታገለ የሚገኝ ከውጭ ሀገር መጥቶ በዚህ ትግል እንቅስቃሴ ውስጥ ነው ተብሎ ተይዞ እስር ቤት ውስጥ የሚገኝ የጤና እክል እየገጠመው ነው። ዶክተር ቀለመ ወርቅ እሱ ይህንን ጉዳይ አሳውቆ ለፍርድ ቤቱ እየተከታተለ አይደለም ተብሏል። የሚያዚያ 17 እንግዲህ በነበረው ችሎት የአቶ ግርማ የሽጥላ ወንድም ኃይሌ የሽጥላና ታየ ተዋበ የተባሉ ከዚሁ ከሸዋ የመጡ ከመሃል ሜዳ ማለት ነው በችሎቱ ተገኝተው ምስክርነታቸውን ሰጥተዋል። በበርካታ ጉዳዮች ላይ ምስክርነት እንደሰጡ የሚገልጹት የመረጃ ምንጮቹ ምስክሮቹ አቶ ግርማ የሽጥላ ግድያን በተመለከተ በወቅቱ ግድያው የተፈጸመው በጥላት ነው የሚል ድምዳሜና የምስራቅ አማራ ፋኖዎች በአካባቢው ሰላም ለማስከበር በሚል ነበሩ ሲሉ ነው ለችሎቱ ያስረዱት ብለዋል የችሎት የመረጃ ምንጮቹ። ሁለቱ ምስክሮች በግርማ ጥላ ላይ ተመሳሳይ ምስክርነት ነው የሰጡት። እሱን አሟሟቱን በተመለከተ የተፈጸመው ድርጊትም እንደዚሁ የሚያውቁትን ተናግረዋል። በዛ አካባቢ እንግዲህ የፋኖ አባላት እንዲሁም ደግሞ የልዩ ኃይል አባላት በዛ አካባቢ ሰላም ለማስከበር ለምን ይንቀሳቀሳሉ ተብሎ ሲጠየቁ፣ ግን የምናውቀው ነገር የለም ከአጣዬ ጋር በተያያዘ የምናውቀው ውድመት የለም የሚሉ እንደዚሁ መስቀለኛ ጥያቄ ምላሽ ሰጥተዋል ነው የተባለው። ተስፋ የከበደ የተባለ በፍርድ ቤት ውስጥ እንግዲህ ከአሁን በፊትም በሶስት መቶ ሺህ ብር ዋስትና ተለቆ የነበር እንደገና ተይዞ አሁን እስር ቤት የሚገኝ ከሳንቺስ በተያያዘበት ጊዜ በስድስት ደህንነቶች ከፍተኛ የአካል ድብደባ እንደተፈጸመበት ለፍርድ ቤቱ አስረድቷል። በማዕከላዊ በፌደራል ወንጀል ምርመራ እንዲሁም ደግሞ በአዲስ አበባ ሶስተኛ ፖሊስ የተፈጸሙበትን ግፍና ስቆቃዎች አስረድቷል። ለሚያዚያ 24 ተለዋጭ ቀጠሮ ተሰጥቶበታል ነው የተባለው። ሌላው ችሎት እነ ብርሃኑ ጉባለ ተለዋጭ ቀጠሮ ተሰጥቶባቸዋል። እነሱም ትላንትና አቃቢ ህግ ለፍርድ ቤቱ አቤቱታ አቅርቧል። በተለይ የሰሞኑን ተከሳሾችን ጉዳይ ይዞ እየተከራከረ የሚገኘው አቃቢ ህግ ናትናኤል ስንታየው መሰረት ሚዲያ የስም ማጥፋት ፈጽሞብኛል ፍርድ ቤቱ በወንጀል ሊጠይቅልኝ ይገባል ሲል አቤቱ ተሆን አቅርቧል የተባለው ሰሞኑን እንግዲህ አቃቤ ሕግ ናትናኤል ስንታየው የተከሳሽ ታሪኩ ተፈራን በቢሮው ውስጥ አስሮ የጀርባ ወደሞ የአጥንት ስብራት እስኪገጥመው ድብደባ ፈጽሟል የሚል በሚዲያዎችም ወጥቷል። ይህንንም መሰረት ሚዲያ መዘገቡን ተከትሎ ስም ማጥፋት ተፈጽሞብኛል ነው ያለው። ይህንን በእርግጥ የተናገረው ግን ታሪኩ ተፈራ ነው። ሚዲያዎቹ ታሪኩ ተፈራን ዋቢ አድርገው ነው የዘገቡት። አቃቢ ህጉ ግን ስም ማጥፋት ተፈጽሞብኛል በቢሮ ውስጥ አስሬ ድብደባ አልፈጸምኩም የሚለውን ለማስተባበል ሞክሯል ነው የተባለው። ታሪኩ ተፈራ ግን ይህንን እውነታ ለችሎቱ ተናግሯል። ወደ እስረኞች እንዲቀላቀሉትም እንዲሁም ደግሞ ከእገታ እንዲያስለቅቀው ችሎቱን ጠይቆ ወደ ቂሊንጦ እስር ቤት እንዲዛወር ፍርድ ቤቱ ትእዛዝ ሰጥቷል። በዚህ በኩል እንግዲህ ድብደባ ከፖሊስ ባሻገር ድብደባ ያደረሰው ናትናኤል ስንታየው እንደሆነ ተከሳሹ ለችሎቱ በፍርድ ቤት ቀርቦ አስረድቷል። ወደ ሌሎች መረጃዎች ቀጥላለሁ። ወደ ሌሎች መረጃዎች ሲሄድ የህወሀት ዛሬ መግለጫ አውጥተዋል። ህወሀት እንግዲህ በመግለጫው የሚዲያን ጭምር ጠቅሶ የነጌታቸው ረዳ ቡድን በትግራይ ውስጥ ያደርግ የነበረውን እንቅስቃሴ ስልጣኑን ተጠቅሞ በህዝብ ማዕበል አስወግደነዋል ብሏል። ብሔራዊ ክህደት የፈጸመው ቡድን የጊዜው አስተዳደሩን ስልጣን ተጠቅሞ በትግራይ ውስጥ ያደርግ የነበረውን የለውጥ እንቅስቃሴ በህዝብ ትግል አስወግደነዋል የሚል እንደዚሁ እንዲሁም ደግሞ ይህን ተከትሎ እየተፈጸመብኝ ነው ያለውን የስም ማጥፋት በተመለከተ ህወሀት መግለጫ ሰጥቷል። ህወሀት መግለጫውን እንግዲህ ሲጀምር፣ አሁንም ስልጣን ላይ ያለ ቡድን የጀመረውን ፕሮጀክት ለማስቀጠል የትግራይን ህዝብ ያለ መሪ ድርጅት ለማስቀረጥ ታትሮ እየሰራ ነው ሲልም እንደዚሁ በመግለጫው ክስ አሰምቷል። የነጌታቸውን ቡድን ማለት ነው። ይሄ ቡድን ኢትዮ ፎረም ከተባለ ሚዲያ ጋር የህወሃትን የማጠልሸት ፕሮፖጋንዳ አስተላልፏል፣ በተለያየ ትንታኔ በሚል መንገድ የህወሃትን ስም አጥፍቷል በሚል ሚዲያውንም ጭምር ወቅሷል። ህወሃት ህወሃት ለኢትዮ ፎረም እንደዚሁ ማስጠንቀቂያ ሰጥቷል። አጀንዳ ለሚሰጠው አካልም ያው ለጌታቸው ቡድን ማለት ነው እንደዚሁ ማስጠንቀቂያ ሰጥቷል። ሚዲያው ያቀረበው ትንታኔዎች ውስጥ የድርጅቱ ስትራቴጂካዊ አመራር ውድቀት በሚለው ላይ ይህ እውነት አይደለም። ህወሀት የትውልድ ድርጅት ነው እየተቀባበለ ችግሮችን እያረመ የሚቀጥል ነው። ስትራቴጂካዊ ውድቀት አላጋጠመውም ሲልም እንደዚሁ ህወሀት በመግለጫው ለመከራከር ሞክሯል። በጦርነቱ ወቅት እንደዚሁ በሚዲያው ላይ የቀረበብኝ ምከታ ወይም ደግሞ በጦርነቱ ጊዜ በነበረው የሀብት ብክነትን በተመለከተ የባከነ ሀብት የለም፣ ይህም ፍጹም ስም ማጥፋት ነው ሲል ህወሀት ተከራክሯል። መስመር አልሳትንም አሁንም በመስመራችን ውስጥ ነው የምንገኘው ኢትዮ ፎረም ፎረም ከጋዜጠኞች ስነ ምግባር ውጭ ሚዲያው ከሚዲያ ስነምግባር ውጭ ስሜን አጥፍቶብኛል ሲል ነው እንግዲህ ህወሃት እየከሰሰው እንግዲህ እዚህ ሚዲያ ጋር በተያያዘ ከህወሃት ጋር የተለያዩ አስተያየቶች ሲሰጡ ነበር የነበረው አሁን የደብረ ጽዮን ቡድን ይህንን ሚዲያ እየከሰ ነው የሚገኘው የጌታቸውንም ቡድን በዚህ ልክ ነው የሚገኘው አሁንም መስመር አልሳትንም መስመር ጠብቀን እየሄድን ነው ነው የሚለው ህወሃት እንግዲህ ከህወሓት ጋር በተያያዘ ያው በርካታ ጉዳዮችን ማንሳት ይቻላል። ታይቶ የማይታወቅ የለውጥ ፍላጎት አለ በትግራይ ውስጥ። የነጌታቸው ቡድን ጋር በተያያዘ እንደዚሁ የለውጥ እንቅስቃሴዎች አሉ። ተቃዋሚዎቹ የጋራ ቃል ኪዳን ድርጅት የሚል አቋቁመው ለውጥ እንቅስቃሴ ላይ ናቸው። እንዲሁም ደግሞ ከህወሓት ታጣቂዎች የወጣ ደግሞ ወደ ነፃ መሬት በሚባል ጥሪ ከሰባት በላይ ኮሎኔሎች የተቀላቀሉት የጫካ ንቅናቄ እየተደረገ ነው የሚገኘው። ከዛ ባሻገር በህወሓት ውስጥም ውስጣዊ ክፍፍልና ሽኩቻዎች አይለዋል። አሁን በዚህ መንገድ እንግዲህ ህወሀት ስትራቴጂካዊ አመራር አልገጠመም ወይ አልገጠመኝም ብሎ የሚናገርበት ከመመጻደቅ ያለፈ ሊሆን እንደማይችል እና በጦርነቱም የተሳሳቱ ውሳኔዎቹ ከባድ ዋጋ እንዳስከፈሉ አሁንም የገመገም አይመስልም። በነገራችን ላይ ከዚህ ጋር በተያያዘ ወደፊት የማጋራቸው አንዳንድ የህወሀት ጋዜጠኞች ወይ ደግሞ ለህወሀት ቅርበት ያላቸው አሁንም ያላቸውን አቋም በግል የተነጋገርናቸውን ወደፊት የማድረሳቸው ይሆናል። በተለይ አሁንም ወረራ ጦርነት ብናደርግ የአማራ ህዝብ ይደግፈናል የሚል አቋም ወስደው ጭምር ይህን ለማስረዳት የሄዱበት መንገድ አለ። ወደፊት የማጋራቸው ይሆናል። በማንኛውም ህወሀት ይህንን ብሏል። ወደ ሌሎች መረጃዎች ነው የማልፈው። በሌሎች መረጃዎች እንግዲህ በትላንትና ዕለት የፌዴራል ፖሊስ ለአሜሪካ ኤምባሲ የሰጠው ምላሽ መነጋገሪያ ሆኗል። በትላንትና ዕለት የአሜሪካ ኤምባሲ በአዲስ አበባና በተለያዩ አካባቢዎች የአሜሪካ ዜጎች የሚያደርጓቸውን እንቅስቃሴዎች በተመለከተ የጉዞ ማስጠንቀቂያ የደህንነት ማሳሰቢያ ሰጥቷል። ይሄ ጉዳይ በብልጽግና ውስጥ ከፍተኛ ድንጋጤ ፈጥሯል። በወቅቱ በኤምባሲው መግለጫ ስር ላይ የፌዴራል ፖሊስ አርማ ያለበት የፌስቡክ ገጽ ምላሽ ሰጥቷል ደርሶናል የሚል ምላሽ ሰጥቶ ብዙዎቹ ይህን እስክሪንሹት እያደረጉ ሲቀባበሉት ነበረ። ይህንም በተመለከተ ፌዴራል ፖሊስ ዛሬ መግለጫ ሰጥቷል። አጭር መግለጫ፣ በከተማችን ምንም አይነት የጸጥታ ስጋት የለም፣ የደህንነት ችግርም የለም። የአሜሪካ ኤምባሲ ያወጣውንም የጉዞ ምክርና እንቅስቃሴ ማስጠንቀቂያ አስመልክቶ እንደዚሁ ፌዴራል ፖሊስ ምላሽ ሰጥቷል። በማህበራዊ ሚዲያ የተደረገው ምላሽም እንደዚሁ ተቋሙን አይወክልም የሚሉ መግለጫዎችን እና የከተማዋ ደህንነት የተጠበቀ ነው የሚል ነው ያነሳው። ይህንም በተመለከተ እንግዲህ የውጭ ጉዳይ እና የዲፕሎማሲ ጉዳዮችን የሚከታተሉ የተባባሪ የመረጃ ምንጮች ዲፕሎማቶች ካሁን በፊት ከክልል እንዳይወጡ የውጭ ጉዳይ ሚኒስተር ያደረገው ክልከላ ይታወቃል። ከሶስት ወራት በፊት ይሄ ጉዳይ እንግዲህ ብዙ ኤምባሲዎችን በነፃ ያደርጓቸው የነበሩ እንቅስቃሴዎችን እንዳትንቀሳቀሱ የሚለው የውጭ ጉዳይ ወይም ደግሞ እኔ ፍቃድ ካልሰጠዋቸው አትሄዱም የሚለው ጉዳይ ቁጣ ውስጥ ከቷቸው እንደቆየ፣ በተለይ የአሜሪካ የዲፕሎማቶች እንዲሁም ደግሞ በግብረሰናይ ድርጅት ስም የሚንቀሳቀሱ የስለላ ኃላፊዎችም ጭምር በዚህ እንቅስቃሴ ገደብ ውስጥ መግባታቸው በዚህ ማሲንጋ የአሜሪካ የውጭ ጉዳይ ሚኒስትር በመበሳጨት ከና አብይ አህመድ ጋር እንደዚሁ ንግግር እስከ ማቆም ደርሰው ነበር። አብይ አህመድ በወቅቱ የኮሪደር ልማት በሚል አዲስ አበባ የፎቶዎችን ሲለጥፍ የተሰሩ ቦታዎችን ወይም ደግሞ የገጽታ ግንባታ በተቃራኒ የአሜሪካ ኤምባሲ ደግሞ ሽሮ ሜዳ ውስጥ በእግረኛ መንገዶች ውስጥ እየገባ ፎቶግራፍ ይለጥፉ ነበረ። ይህ ጉዳይ እንግዲህ የነበራቸውን ብሽሽቅ ያሳያል፣ የሚሉት የመረጃ ምንጮች አሁን ዲፕሎማቶች ከአዲስ አበባ ውጭ እንዳይሄዱ ከሚለው ክልከላ እንግዲህ በትክክልም የደህንነት ስጋት አለ፣ ብዙ ቦታዎች ጦርነት ስላለ ነው። ይህ ጉዳይ የመንቀሳቀስ እንቅስቃሴያችን ገድቧል የሚል ኮርፊያ እንዳለ በአሜሪካ ኤምባሲ ውስጥ የሚገልጹት የመረጃ ምንጮች፣ በተለይ የዩኤስ አይዲ እርዳታ ድርጅት ከፍተኛ የሲቪል የስለላ ሰዎች ለአሜሪካ መንግሥት የሚሰልሉ ሰዎች እንቅስቃሴያቸው መገደቡ በእጅጉ እንዳሳሰባቸው በተለይ በአመዛኙ ድሬዳዋና አርባ ምንጭን ብዙ ጊዜ የአሜሪካ ዩስ ኤይድ እና ሌሎቹ የአሜሪካ ባለስልጣናት የእንቅስቃሴ ቀጠና ያደርጉ ነበር ነው የተባለው። ይህ እንቅስቃሴያቸው መገደቡ በጸጥታም ችግር ምክንያት አበሳጅቷቸው ነው፣ ግንኙነቶች ታቁመው የነበረው አብይና ማሲንጋ። በዚህ ምክንያት ለወራት እንደዚሁ ጥሩ ግንኙነት አልነበራቸውም። ባለፈው የአሜሪካው የውጭ ጉዳይ ሚኒስትር ለአብይ አህመድ ማርኮ ሮቢኖ ደውሎ በነበረበት ጊዜ ነው ሁለቱ እንግዲህ የአሜሪካ አምባሳደር እና አብይ ወደ መደበኛ ግንኙነት የተመለሱት ነው እየተባለው። ይህን በተመለከተ እንግዲህ የማርኩኖ በወቅቱ ደውሎ የነበረው እንግዲህ የታደሰ ወረደን ስልጣን አብይ እንዳያጸድቅለት ነው ትዕዛዝ ለመስጠት ያ ደግሞ የኤርትራን ደግሞ የኢሳያስ ግንኙነት ከህዋት ጋር እንገታበታለን በሚል አሜሪካኖቹ የታደሰን ስልጣን እንዲጸድቅ የገፋፉበት ነው እየተባለው። በእርግጥ ታደሰ ከእነ ደብረ ጽዮን የተለየ የሰው ነው ወይ የሚለው ጉዳይ ለብቻው ጥያቄ የሚያስነሳ ቢሆንም ለማንኛውም እንደዚህ አይነት ጉዳዮች እየተካረሩ ሲመጡ አሁን ይሄ ጉዳይ የአሜሪካ መንግስት፣ የአሜሪካ ኤምባሲ የሰጠው የጉዞ ማስጠንቀቂያ የኢትዮጵያ ውስጥ ያለውን የሰላም ሁኔታ አደጋ ውስጥ የገባ ያስመስለዋል በሚል ብልጽግና እንግዲህ በስራ አስፈጻሚ ስብሰባ ውስጥ ጭምር እንዳነሳው ነው የመረጃ ምንጮቹ የገለጹት። የአሜሪካ ተቋማት እንግዲህ የደረሱበት ተጨባጭ መረጃ አለ ወይስ የለም የሚለው ጉዳይ አሳሳቢ ሆኗል። በደህንነት መስሪያ ቤቱ እና በጸጥታ መስሪያ ቤቱ እንደዚሁ የአሜሪካን ኤምባሲ የደረሳችሁበት የስጋት ካለ በተጨባጭ ንገሩን የሚል ጥያቄ በብልጽግና ስራ አስፈጻሚ በኩል ተጠይቋል ነው እየተባለው። ይህን እንግዲህ በተመለከተ ብዙ ጊዜ የአሜሪካ መንግስት የጉዞ ማስጠንቀቂያዎችን ሲሰጥ ኤምባሲዎቹም ተጨባጭ መረጃዎች ሲኖሯቸው ነው። ሰሞኑን በሞቃዲሾ እንደዚሁ ያቀረቡትን የጉዞ ማስጠንቀቂያ ተከትሎ ሞቃዲሾ አየር ማረፊያ፣ ኤምባሲዎች፣ የተባበሩ መንግስታት ድርጅት የዲፕሎማቶች መኖሪያ ቤቶች ጭምር ሳይቀሩ ያው በፈንጅ በሞርተር ጥቃት ተፈጽሞባቸዋል። በአዲስ አበባ እንግዲህ ብልጽግና ከተለያዩ አካባቢዎች ያለውን ጦርነት ተከትሎ እየጠበበ የመጣውን የጸጥታ ቁጥጥሩን ያሳያል ነው ያሉት ብልጽግና አሁን እንደ ወትሮ በአማራ ክልል በኦሮሚያ ክልል፣ በትግራይ ክልል ብቻ ሳይሆን በአዲስ አበባ ከፍተኛ የሆነ የጸጥታ የመጠበቅ አቅሙ መዳከሙን እያሳያሉ። ይሄ ጉዳይ እንግዲህ የአሜሪካ ኤምባሲ በሌላ መግለጫ ጭምር ጉዳዩን እንዲያስተባብል ብልጽግና በስራ አስፈጻሚው ላይ አስተያየት ሰጥቷል ነው የተባለው። ወደ ሌሎች መረጃዎች ሲሄድ ወደ ብርሸለቆ የሚወስደን መረጃ የግንባር መረጃዎችን ላድርስ ብርሸለቆ ወደ ቀጠና ወደ ቡሬ ቁጭ ቀጠና ትናንትና ለመንቀሳቀስ የነበረ በርካታ የመንግስት ኃይል ጋር በአካባቢ የሚንቀሳቀሱ የአማራ ፋኖ በጎጃም አምስተኛ ክፍለ ጦር የተለያዩ ብርጌዶችና ሻለቃዎች ውጊያ ማድረጋቸውን ነው። በውጊያው የደረሰው ጉዳት አልታወቀም ተብሏል። ይህንን ተከትሎ ባለበት አድሮ የነበረው የመንግስት ኃይል ዛሬ ተጨማሪ ኃይል በመያዝ እንቅስቃሴ እያደረገ ነው። የቡሬ የቁጭ ቀጠና በቡሬ ወረዳ እንዲሁም ደግሞ ወደ ወንበርማ ቀጠናና አዋሳኝ አካባቢዎች ሰፊ እንቅስቃሴ እያደረገ ነው የሚገኘው ተብሏል። ለምሳሌ ጉልም ተብሎ ወደሚጠራው አካባቢ እንቅስቃሴዎች አሉ። በዚህ እንቅስቃሴ ግን ዛሬ ውጊያ ስለመኖሩ የተገለጸ ነገር የለም። ደቡብ ጎንደር እብናት የሚወስደን መረጃ ላስከትል። በደቡብ ጎንደር እብናት የመንግስት ወታደሮች ወደ ፋኖ ተቀላቅለዋል። አራት የመንግስት ወታደሮች ናቸው ፋኖ የተቀላቀሉት። በአካባቢ የሚገኘው እቴጌ ጣይቱ ክፍለ ጦር እንደተቀላቀሉ የመረጃ ምንጮች ገልጸዋል። እብናት ሰሞኑን በመከላከያ እና በብልጽግና የሲቪል እና የጸጥታ ባለስልጣናት መካከል የነበረው ቁርሾ እና እርምጃ መወሰድን ተከትሎ የሚሊሻ አባላት እኛም ዋስትና የለንም በሚል ነው ከስምሪት ቀጠናዎቻቸው እየወጡ የሚገኙት ተብሏል። ምዕራብ ጎጃም እዚህ ሉማሜና አንበር አካባቢ በርካታ የሚሊሻ አባላት እንደዚሁ ከስምሪት ቀጠናዎቻቸው ወጥተዋል፣ ወደ ፋኖም ተቀላቅለዋል። ከ63 በላይ የሚሊሻ አባላት ናቸው ከስምሪት ቀጠናዎቻቸው ወጥተው ወደ ፋኖ የተቀላቀሉት አንበርና ሉማሜ ሰላሳ ስምንትና ሀያ አምስት ከሁለቱም ቦታዎች በድምሩ ስልሳ ሦስት የሚሊሽ አባላት። ይሄ ቁጥር በጣም ከፍተኛ ቁጥር ነው። ለብልጽግናም ከፍተኛ ድንጋጤ ፈጥሯል የተባለው። በተመሳሳይ ሰሜን ወሎ መቄት ወረዳ አስራ ሰባት የሚሊሽ አባላት እንደዚሁ ወደ ፋኖ ተቀላቅለዋል፣ ለፋኖ እጅ ሰጥተዋል። ሰሞኑን በአካባቢው የነበረውን ውጊያ ተከትሎ በሚሊሽ አባላት ላይ ጉዳት ደርሶ ነበር። አስራ ሰባት የሚሊሽ አባላት ወደ አካባቢው ፋኖ ተቀላቅለዋል፣ እጅ ሰጥተዋል ተብሏል። በአካባቢው በማረጉ የሚመራውን ዋዋ ጎቤ ብርጌድ ነው እየተቀላቀሉ ተብሏል። የአማራ ፋኖ በወሎ ለአስተሳሰብነው ኮር ብርጌድ አባላት ነው እየተቀላቀሉ ተብሏል። እንግዲህ በተለያዩ ቦታዎችም እንደዚሁ የአድማብተናና የሚሊሻ አባላት ፋኖን እየተቀላቀሉ ነው የሚገኙት። በጎንደር ዙሪያ እንደዚሁ ፈንጠር ተብሎ ከሚጠራ የአድማብተና ካምፕ በርካታ ቁጥር ያላቸው የአድማብተና አባላት ሌሊቱን ወጥተው አድረዋል ተብሏል። ወዴት እንደሄዱ የታወቀ ነገር የለም። ከስምሪት ቀጠና ከወጡት ውስጥ እንደዚሁ አንድ የአድማ ብተና የሻምበል አዛዥ የአጼዎቹን ክፍለጦር መቀላቀሉን ጎንደር ዙሪያ የወጡ መረጃዎች ያሳያሉ። ጎንደር ዙሪያ እንደዚሁ ባህር ግንብ ጭንጫዬ አካባቢ በጨለማ በማህበረሰቡ ላይ ከፍተኛ ዝርፊያ የሚፈጽሙ መሳሪያ አምጡ የሚሉ ወንበዴዎች አሉም ተብሏል። እነዚህም በተመለከተ የአካባቢው የፋኖ መሪዎች ፋኖ ዘመነ ምህረት ይህንን ድርጊት የሚፈጽሙ ከሚሊሻ ወይም ደግሞ ፋኖንን በሚሉ ወንብድና የሚንቀሳቀሱ አካላት ናቸው። ማህበረሰቡ ወን አውቆ አስፈላጊውን ጥንቃቄ እንዲያደርግና ከፋኖ ጋር በመተባበር ድርጊቱን እንዲቆጣጠር ጥሪ አቅርቧል። በሌላ በኩል በዚሁ አካባቢ አምቦ ቁልቋል በር ተብሎ የሚጠራው አካባቢ በቡድን መሳሪያዎች የታገዘ ከፍተኛ ተኩስ ነበር። የደረሰው ጉዳት አልታወቀም ነው የተባለው። ከጎንደር ከተማ 18 ፈንጠር አካባቢ የጠፉት የአድማ ብተን አባላት ወደ ፋኖ ስለመቀላቀላቸው ግን የታወቀ ወይ ደግሞ የተረጋገጠ መረጃ የለም። እስካሁን ወደ አርማጭሆ ስንሄድ አርማጭሆ ሽባባ፣ በደዊ፣ ደረቅ አምቦ ተብሎ የሚጠሩት አካባቢዎች ከፍተኛ የሆነ የከባድ መሳሪያ ድብደባ እየተደረገ ነው ተብሏል። ባለከዘራ አንድ የመቶ አለቃም እንደዚሁ በአንድ ጀሌ የፋኖ አባል መሳሪያ ባለያዘ ያዘ የፋኖ አባል ጀሌ አባል እርምጃ ተወስዶበት ተስሎበት የመቶ አለቃው እንደዚሁ ስለመሞቱ ነው የገለጹት ይህን ጀብዱ የፈጸመው ፋኖ ጥጋቤ የተባለው ወጣት እና የፋኖ አባል እንደነበረ የመረጃ ምንጮች ገልጸዋል። ሰሞኑን በዚህ አካባቢ በነበረው ጉዳት ከውጊያ ከፍተኛ ጉዳት ደርሷል። ይህንን ተከትሎ ነው አዲስ ኃይል ወደ አካባቢው መንግስት እያስገባ የሚገኘው። ሰሜን ጎንደር ዳባት፣ ሚያዝያ 16 2017 ምሽት በድንገተኛ ጥቃት በሚሊሻ አባላት ላይ ጉዳት ደርሷል። በከተማው ውስጥ የፋኖ በፈጸመው ድንገተኛ ጥቃት ስድስት የሚሊሻ አባላት እንደዚሁ ተገድለዋል። ሁለት የአድማ ብተን አባላት በድምሮ ስምንት የሚሆኑ የመንግስት ኃይሎች ሲገደሉ ከሀያ በላይ የአድማ ብተን አባላት ደግሞ ቁስለኛ ሆነዋል ነው የተባለው። ለሕክምና ወደ ጎንደርና ዳባት ሆስፒታል የሚገባ አሉ ተብሏል። ይህንን ዘመቻ የአማራ ፋኖ ጎንደር አንድነት የጎንደር የበጋሻው ክፍለ ጦር የናሆ ሰናይ ብርጌድ እንደፈጸመው ነው እየገለጹት። ያሁን ናሆ ሰናይ ብዙዎቻችሁ ታውቁታላችሁ። ወደ ደቡብ ወሎ ስንሄድ መቅደላ በወረዳ በወረዳው በተለያዩ ቦታዎች ውጊያዎች የተደረጉ እንደሆኑ መረጃዎች ይገልጻሉ። በተለይ ደብረ ዘይት ተብሎ በሚጠራው ከተማ አቅራቢያ እንደዚሁ ውጊያ ተደርጓል። ለግማሽ ቀን ትናንት በተደረገው ውጊያ የበሚልሽ አባላት ላይ ጉዳት ደርሷል። የደረሰው ጉዳት በአህዛዊ መረጃዎች አልታወቀም። መከላከያ በዙ 3 በዲሽ ቃና በሞርተር ሽፋን ሰጥ እንደነበረም የመረጃ ምንጮቹ ገልጸዋል። በተመሳሳይ ኮሬብ የተባለችውን ከተማ በተደጋጋሚ መንግስት ሀይሎች ለመያዝ ያደረጉት እንቅስቃሴ ተከትሎ በአካባቢው ከፍተኛ ውጊያ ተደርጓል። የደረሰው ጉዳትም አልታወቀም። በተመሳሳይ በወረዳው ዋና ከተማ ማሻ በወታደራዊ ካምፕ ላይ ፋኖ ድንገተኛ ጥቃት ፈጽሟል። በዚህም ጉዳት ደርሷል። የደረሰው ጉዳት ግን በዝርዝር አልታወቀም ነው እየተባለው ወደ ደቡብ ጎንደር ስንመለስ እስቴ አንዳቤት ከተማ ዙሪያ እንደዚሁ ከባድ ውጊያ ተደርጓል። በዚሁ ውጊያም በወታደራዊ ጉዳት ወታደራዊ ኪሳራ ደርሷል። ሃያ ስምንት የሚደርሱ የመንግስት ወታደሮች ሞት፣ ቁስለኛ ሲሆኑ ከነዚህ ውስጥ ደግሞ ሰባት የሚሆኑት በፋኖ ተይዘዋል ነው የተባለው። ገና መምቻ ተብሎ የሚጠራው አካባቢ ትላንትና እንደዚሁ ከፍተኛ ተኩስ ነበረ። የደረሰው ጉዳት አልታወቀም። በዚህ ቀጠና ከአማራ ፋኖ ጎንደር አንድነት በእስቴ ደንሳ ብርጌድ እና ጉና ክፍለ ጦር እንደዚሁ ባንተ አባት ብርጌዶች ናቸው ውጊያ እያደረጉት ተብሏል። በተመሳሳይ በዚሁ ቀጠና ላይ ጋይንት ወለላ ባህር ዙሪያ አራተኛ ቀኑን የያዘ ውጊያ እየተደረገ መሆኑን የመረጃ ምንጮች ገልጸዋል። ይህ ውጊያ እየተደረገ ያለው የመከላከያ አድማ ብተናና የሚሊሻ አባላት ከስማዳ፣ ከስቴ፣ ከደብረ ታቦር፣ ከጋይንት በመምጣት ወደ ወለላ ባህር እና በአካባቢ የሚገኙ ወሳኝ ቦታዎችን ለመቆጣጠር ያደረጉት እንቅስቃሴና እያደረጉት ያለውን እንቅስቃሴ ተከትሎ እየተደረገ ያለው ውጊያ ነው። በዚህም የማራፋን ነው። በጎንደር ጠቅላይ ግዛት እዝ ሶስት ክፍለ ጦሮች እና አንድ ኮር በውጊያው እየተሳተፉ ነው። በዚህ ውጊያ የደረሰው ጉዳት በዝርዝር አልታወቀም ተብሏል። እንግዲህ ከተለያዩ አካባቢዎች ያሰባሰብኳቸው የሀገር ውስጥ መረጃዎች እነዚህ ነው። ይመስሉት ወደ አፍሪካ ቀንድ መረጃዎች ሲሄድ የሰሞኑን የሞቃዲሾ ባለስልጣናት ከቱርክ ጋር አንድ ስምምነት አድርገው ነበረ በሞቃዲሾ የሚገኙ በአገሪቱ ውስጥ የሚገኘው እንግዲህ ሶማሊያ ማለት ነው የሚገኘው የተፈጥሮ ሀብትና ነዳጅም በተመለከተ ከቱርክ ጋር ያደረጉት ስምምነት አለ ይህንን በማስተዳደርም እንዲሁም ደግሞ አውጥቶ በመጠቀምም በድርሻ ለ10 ፐርሰንት ለሶማሊያ 90 ፐርሰንት ለቱርክ የሚሰጥ ስምምነት ተደርጎ የቱርክ ፓርላማ ይህንን ጉዳይ ተመልክቶታል። ዛሬ ከወደ ሞቃዲሾ የሚመጡ መረጃዎች ግን ይህን ስምምነት የሞቃዲሾ ፓርላማ እንደማይቀበለው እንዲሁም ደግሞ የሶማሌ ሲቪልና የፖለቲካ ድርጅቶች ጉዳዩን እንደሚያወግዙት ነው እየገለጹ የሚገኙት። ሞቃድሾ እንግዲህ በማይታመን የዲፕሎማስ ተለዋዋጭ ባህሪዋ የባህር ክልሏና የአየር ክልሏን ቱርክ እንድትጠብቅላት ገልጻለች። በነገራችን ላይ ይህን ስምምነት በተፈራረሙበት ጊዜ የሞቃድሾ ባለስልጣናት የአሜሪካ ኩባንያዎችም በሶማሊያ ውስጥ ያለውን ነዳጅ እና የተፈጥሮ ጋዝ እንዲያወጡ ግብዣ አድርገዋል እ ለሁለት ሀገራት ያቀረቡት ግብዣ ነው። እነዚህ ሀገራት እግዲህ ሞቃዲሾ ላይ የተለያዩ ፍላጎቶችን ይዘው የሚንቀሳቀሱ ናቸው። ቱርክ በተለይ በዓለም አቀፍ የእስልምና ተራዶ እንቅስቃሴዎች አማካኝነት በአመዛኙ የሶማሊያን ፖለቲካ ተቆጣጥረዋለች ነው የሚባለው። ከዚህ ባሻገር በሶማሊያ ላይ በርካታ እጆች ናቸው ያሉት። ከአፍሪካ ከግብፅ ጀምሮ የተለያዩ እጆች ያሉበት ቀጠና ነው የሶማሊያ ጉዳይ፣ በተለይ የሞቃዲሾ እና የሃርጌሳ የፖለቲካ ጉዳይ የተለያዩ አሰላለፎች እንዲከሰቱም አድርጎ ነው የሚገኘው። ለዚህ ሰዓት ያስኳቸው አጫጭር መረጃዎች እነዚህን ይመስሉ። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እንገናኛለን። መልካም ጊዜ።